መርያም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እንዴት አመሻችሁ? እሽት እንዴት ነው? ከእኔ ጋር ሰላም ነው ቤተሰብ። በላይክ በሸር ጉቡ ላይክ ያረጋችሁ ሸርም ያረጋችሁ ሰርጉ እስኪ አበረታት። በቤት የአዲስ ሆናችሁ ማለት ነው ቤተሰብ፣ ገና አዲስ

ላይ ግቡ ቤተሰቦች፣ አበረታቱ ሸራርጉልኝ፣ ገና አዲስ ነኝ ማለት ነው ቤተሰብ ሰብ ሸር አድርጉልኝ። እስኪ ላይ ጫፍ ያላችሁ ማለት ነው ሸር አድርጉልኝ። ቤተሰቦች በቅንነት ሸርም አድርጉ። ሰው ቤተሰብ ክበሩልኝ። አመሰግናለሁ። ኢትዮጵያ አበረታቱን፣ በጣም አመሰግናለሁ። ከእናንተ ድጋፍ ፈልጋለሁ። የአበረታቱ ቤተ ሰዎች ቻናል ያሳድጉልኝ። ውድ ቤተሰብ ላይክ ሰርሻል፣ እያረጋችሁ ሰብስክራይብ እያረጋችሁ ክብሩልኝ።

ላያቸው ሌላ ውስጣቸው ሌላ እያለ ነው እንግዲህ። እስኪ ሐሳብ አስተያየት፣ ሐሳብ ከእናንተ አስተያየት ይፈልጋሉ። ቤተሰብ አዲስ፣ ሁላችሁም አዲስ የሆናችሁ ላይ ካልሁልን፣ ሰብስክራይብ ሸራርጉልን። ቤተሰብ አበረታ፣ ድምጼን ይሰማል ሰዎች ድምጽ አለው? ያስኪ ተሰብ ገባ በሉ ላይክ አርጉ ሸር አርጉ ሰብስክራይብ እንዳትረሱ፣ ማለት ነው። ላይክ ሰብስክራይብ። እንዴት ነው ነገር ተጀመረ? እዚህ ምንድን ነው? ቤተሰብ ስትገቡ በላይ ይግቡ። እስኪ አበረታቱን፣ ቤተሰብ ሸራርጉልኝ እስኪ። ቤተሰብ ለቤት አዲስ የሆናችሁ ሸራርጉ፣ ሰብስክራይብ ላይክ እያረጋችሁ፣ እሺ። እንግዲ ርስም አለኝ ማለት ነበር። በርስም ላይ ያሰጡ። ቤተሰብ አበረታቱን፣ ከእናንተ በጣም ድጋፍ ፈልጋለሁ። እንግዲህ ባላችሁ ውድ ቤተሰብ አበረታቱ ድጋፍ ልታረጉልኝ ይፈልጋለሁ ቤተሰብ። ድምፅ ይሰማል ድምፅ አለ? እስኪ ጻፉ። እናንተ ጫፍ ያላችሁ እስኪ ድምፅ ከሚሰማ ከሆነ አይሰማም? ይሰማል? ሰማችሁ ከሆነ ማለት ነው፣ ሳይለንት ካልሆናችሁ። ሁላም ቤተሰብ ገባ። ባሉ ቤተሰቦች ጻፉ፣ ላይክ አርጉ፣ አበረታቱ።

አንዳንድ ሰዎች እንዲህ ናቸው፣ ላያቸው ሌላ ውስጣቸው ሌላ። እና እስኪ ሰፊ ጻፉ፣ ላይክ አርጉ። ቤተሰብ ላይክ አርጉ። ተው እስኪ ላይክ አርጉ። ቤተሰብ ለቻና ላይ አዲስ ናችሁ ሁላችሁ? ቤተሰብ እስኪ ይሄ የሚደራረበው ለምንድን ነው እስኪ እስኪ ያስረዱ እስኪ የሚደራረብ ድርድርድርድር ነው የሚመጣው ለምንድን ነው?

ጀመሮ በቃ ወይ ጉድ ይህ ያስገባኝ ደግሞ ሌላ ቤት ነው ያስገባኝ ኧረ ስለች ሴት ያሉት መጣች ቤተሰብ አስቸጋሪ ነው። ይሄ ራሱ ማለት ነው። ሌላ ቦታ ነው የሚወስደው። ከራሴ አውቅቶ ወደ ሌላ ቦታ ቤት ነው ያስገባኝ። ቤተሰቦችን ወጣ ነው በጣም እንትን እያለብኝ ነው ማለት ነው። እና ስለነበረን ቆይታ በጣም ከልብ አመሰግናለሁ። ቤተሰቦች ክበሩልኝ። ቤተሰብ ላይክ ሸር ሰብስክራይብ እንዳትረሱ። እሺ ቤተሰቦች ያበረታቱን። ስለነበረን ቆይታ ከልብ አመሰግናለሁኝ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ቤተ